ይህ የምታዩት አይኔ ጠፋ፣ ብርሃኑን አጣ። ይኸው የልጄን አንደበት ድምፁን ሰምቼ አላውቅም። ከተወለደ ጀምሮ አንደበት ውድዳ ነው። አንድ አመት ብሎ እንጀራ በልቼ አላውቅም። በኩላሊት ህመም ተሰቃይ ነበረ። ለሀያ አምስት አመት ብሎ በህመም ተሰቃይብኝ ነበረ። ጨጓራ የመጨረሻ ደረጃ ደርሷል። ምንም አይነት ምግብ መቀበል አይችልም። እመቤቴ ማርያም ለኔ ልጅን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። አሁ ድንገት አኪም ቤት ገባው። በገባሁበት ሰዓት ትርፋ እንጀት ነው ተብረው፣ ስፔሻል ዶክተር የለም። ስለዚህ ሰርጀሪ መሰራት አለበት፣ ነገር ግን ስፔሻል ዶክተር የለም ተባልኮ፣ እጅግ በጣም እታመም ነበረ። አኪም ቤት ሲሄድ ጠጠሮች አሉ በውስጥሽ ያንን ሰርጀሪ ተሰርቶ ነው የሚወጣው አሉ። ወንድማችን ለአስራ ሁለት ዓመት ያክል በቆዳ በሽታ እሰቃይ የነበረ የኩላሊት ጠጠርና የማህፀን እጢ የነበረብኝ። ማረው ያምልበ ለአስራ ሁለት ዓመት ሙሉ በጨጓራ ህመም መሰቃይ ያለው ጨጓራ የመጨረሻ ደረጃ ደርሷል። ምንም አይነት ምግብ መቀበል አይችልም። ሐኪም ቤት ሲሄድ የመጨረሻ ደረጃ ብለው መድኃኒት ይሰጡኛል። መድኃኒቱ ፈውስ ሊሆነኝ አልቻለም። እንደዚህ በዚህ ስቃዬን ጭንቄን ያዩ ሰዎች ተያንቺ ልጅ በስቃይ ልትሞቺ ነው፣ ሃይማኖትሽን ቀይሪና ትድኛለሽ አሉኝ። አይ ንሞተው በሥጋዬ ነው በነፍሴ አልሞትም። ስለዚህ ሃይማኖቴን አልቀይርም። እኔ ደግሞ የማምናት እናቴ አማላጅ ስውሯ ማርያምን ዝናዋን ሰምቻለሁ፣ ሄዳለሁ፣ ትምረኛለች አልኩኝ። መጣሁኝ ደጇን የተሳለምኩት ያ ለአስራ ሁለት ዓመት ሙሉ ያሰቃየኝ የጨጓራ ህመም ከእኔ ላይ ተገፉ ወደቀ። ክፍ አረጋቸው፣ አመስግኑ ይብላለች፣ አመስግኑላት። ይህታችን ራሴን ማመም ከጀመረ አንድ ዓመት ሞላኝ። ከአንድ ዓመት በፊት ሐኪም ቤት ሄጄ ስታይ ምንም አይነት ህመም የለብሽም ብለው መድኃኒት ይሰጡኛል ዝም ብለው። ከዛ ከአንድ ዓመት ሙሉ ግን የተመቸ ፍራሽ ላይ ብተኛ እንቅልፌ አይመጣም። በዓይኔ ዞሮ አያውቅም። ዝናዋን ሰምቼ እዚህ መጣሁኝ። ማረፊያ በውጪ ያስኩኝ። ጸበሏን፣ እምነቷን ተጠቀምኩኝ። በመጣው በዕለቱ ፍራሽ ላይ ወስዶኝ የማያውቀው እንቅልፍ ሜዳ ላይ ወሰደኝ። አሁን ሙሉ ለሙሉ ጤነኛው። ራሴን የሚያመኝ የሚያስጨንቀኝ እንቅልፍ የሚነሳኝ ነገር የለብኝም። ከፍ አድርጋችሁ አመስግኑ ይበላለች፣ አመስግኑላት። እኚህ እናታችን ጉሮሬን ታምሜ አክም ቤት ሲሄድ በማሽን ጉሮሬን አይተው፣ ጉሮሮሽ ጠቧል፣ እንጀራ መብላት አትችም ተባልኩኝ። እነርሱ ይህንን ካሉ በኋላ እስቲ ምን ያመጣል ብዬ እንኳን ስሞክር በሰርኔ ነው እንጀራው የሚወጣው፣ ወደ ታች መውረድ አይችልም። የጎረቤት ልጅ ስውሯ ማርያም ይጂ እርሷ ትመረሻለች አሉኝ። አንድ ዓመት ሙሉ እንጀራ በልቼ አላውቅም። ፈሳሽ ነበር የምጠቀመው። እርሷ ባለች መሰረት እዚህ መጥቼ ተማጽንኳትኝ። ጸበሏን እምነቷን ተጠቀሙ። ስመለስ ወደ ቤቴ ማታ እንጀራ በላሁኝ። አራ አመስግኑልኝ፣ ከፍ አረጋቸው። አመስግኑ ይብላል፣ አመስግኑላቸው ይብላቴና የመጣነው ከደብረ ዘይት ነው። የመጣነው ከደብረ ዘይት ሰዎች ሲመጡ እንደዚህ ያልኳቸው፣ እባካችሁ ስውሯ ማርያም እንገሩልኝ። ይኸው የልጄን አንደበት ድምፁን ሰምቻ አላውቅም። ከተወለደ ጀምሮ አንደበቱ ድዳ ነው፣ ድዳ ሆኖ ነው የተወለደው። ለመኑልኝ፣ ጸበሏን እምነቷን አምጡልኝ ብዬ ተማጸንኩት። ለመንኳቸው፣ እነሱን አመጡልኝ። ለመኑልኝ። ይኸው አንደበቱን ስውሯ ማርያም ከፈተችልኝ። ስሙን ሲጠሩት አቤት ኃይልም ነበር። ይኸው አቤት ማለት ጀምሯል። አመስግኑ ሊውላል ከፍ አረጋቸው አመስግኑ። እኚህ እናታችን ስውሯ ማርያምን ካወቅኳት ቆይቻለሁ። ብዙ ነገር አድርጋልኝ፣ ስለቴን አስገብቻለሁ። ድንገት ይህ የምታዩት አይኔ ጠፋ፣ ብርሃኑን አጣ። እዚህ መጣሁኝ። እናቴ ስውሯ ማርያም ብዙ ነገር ጠይቄሽ አድርገሽልኛል፣ ብርሃኔ መልሽ አልኳትኝ። ይኸው የቀኝ አይኔ ነበር የጠፋው፣ ይኸው እናንተን ማይች ያለው ሰባት ቀን ተጠምቄ ብሏል። ከፍ አረጋቸው አመስግኖላቸው። ክብር ለድንግል ማርያም ይሁን። ይቺ እህታችን ድንገት በጽንስ ጊዜ ደሜ አለቀ፣ አኪም ቤት ሲሆን ሲሄድ ደምሽ የሰው ደም ካልወሰድሽ ካልተለገስሽ መውለድ አትችም ድንገት ደም ቢፈስሽ በወሊድ ጊዜ ህይወትሽ አደጋ ላይ ነው አሉኝ። በፍጹም የሰው ደም አልወስድም እናቴ ስውራ ማርያም ታስተካክሏለች ብዬ በሰባት ወሬ እቺን ልጅ ጸንሼ እዚህ መጥቼ ስውራ ማርያምን አልቅሼ ለመንኳትኝ እዚህ መጥቼ ሄድኩኝ። ይኸው ልጄኑ በሰላም ወልጄ የዘጠኝ ወር አራስ እዤ መጥቻለሁ። ከፍ አረጋቸው አመስግኖ ይብላለች፣ አመስግኖላት እኚህ እናታችን የመጣሁት ከወልዲያ ነው፣ ለምስክርነትን የመጣሁት። ከዚህ በፊት መጥቼ ሥውራ ማርያምን ብዙ የነገርኳት ነገር ነበር። ልጄ ሚኒስትሪ ተፈታይ ነበር፣ እኔም ጤናዬ ላይ ችግር ነበር። እንዲሁም ሴት ልጄ በሰው እጅ ታስራ ተምራ ቤት ተቀምጣብኝ ነበር። እነዚህን ነገሮች እንድታስተካከል ሥውራ ማርያም ነግሬያት ሄልኩኝ፣ ይኸው ደርሳለኝ፣ ለምስክርነት መጥቻለሁ። ስለ ቴና አስገብቻለሁ ብሏል። ከፍ አደረጋቸው አመዝግኑ እህቴ ያማታል። እንዲሁም የውጭ ፕሮሰስ ነበራት። ወደ አሜሪካ ለመሄድ እዚህ መጣን። ስውራ ማርያም አልቅሰን ለምናት፣ ጤናዋንም ሰጠቻት። አሁን ወደ አሜሪካ ልትበር ነው። ከፍ አረጋቸው፣ አመስግኖ ብሎ ስለታቸውን አስገብተዋል። አመስግኖላቸው እጭህታችን ወደ ውጭ አገር ደርሼ መምጣት ፈልግ ነበር። መሄድበት ጉዳይ ስለነበረኝ ለስውራ ማርያም አልቅሼ አሳኪልኝ ብዬ ለምንኳትኝ እንዲሁም ደግሞ ለአስራ ሰባት አመት ሙሉ የተከለከልኩት ቤት ነበረ። እርሱንም አንቺ ለአንቺ ቀላል ነው ለኔ ከብዶብኛል፣ ለኔ ጊዜ ፈይቷል፣ ለአንቺ ጊዜ አይፈጅም ብዬ ለመንኳት። ተስተካከለ፣ ቤት አገኘው፣ ያሰብኩትም ሀገር ደርሽ የመጣው በበረከት ቤቴን ሁሉም ወላችልኝ። ፈረጋችሁ፣ አመስገን፣ አመስግኑላት። ወንድማችን የሚለው በሀሚሮ ህመም ሰቃይ ነበረ። እመቤቴን መጥቼ ከዚህ ከአሚሮ ህመም እባክሽ አድንኝ ብዬ ለመንኳት። ቤተሰቦችንም መቆጣጠር አልችልም ነበረ ራሴንም። ግን ደጇ መጥቼ ለመንኳት። በፀበሉ እምነቱ ዛሬ ከአሚሮ ህመም ተፈውሼ ይሄው ባጠገባቸው ቆሜአለሁ ብሏል። እልል ብላችሁ አመስግኑለት። በኩላሊት ህመም እሰቃይ ነበረ። እንደ መጣው ቅዳሴ ሲገቡ ሰውነቴን መርካል ጀመረኝ። እዚህ ቦታ ላይ እንደገባው ከዚያ በተከታታይ ጸበል የተጠበልኩ ከረምኩኝ። መጨረሻው ቀን ያ ህመም የሚባል ነገር ጥራ ይጠፋልኝ። ተፈውሻለሁ ልል ብላችሁ አመስግኑልኝ ብሏል። አመስግኑለት። ልጄ ጡቷን ያማታል፣ ነገር ግን ምን እንደሆነ አታውቁም ነበረ። እናቴ ስውሯ ማርያም ያ ህመማ ምን እንደሆነ ግለጭላት ብለን ወደዚህ መጣን። የቅቤ ምነቷን ስትቀባ አመማት። አክም ቤት ስትሄድ ያ የሚያማት ነገር ምን እንደሆነ ታወቀ። ሁለት እጢ ወጥቶብሻል፣ ቶሎ ብለው ሰርጀሪ መሰራት አለበት ተባልን። አንደኛው በፍጥነት ወጣ። ሁለተኛውን በቀጠሮ ሰርጀሪ ሰርተው ሊያወጡ ሲሉ ቼክ ሲደረግ ለሰርጀሪ የሚያበቃ ነገር የለም አሉኝ። ከፋረጋቸው አመስግኑልኝ፣ አሁን ልጄ ደህና ናት ብላለች። አመስግኑላት እመቤታችን በግራ በኩል ድንገት እግሬ ላይ ባበጠ ነገር ምክንያት ስራ መሥራት አቃተኝ። ግራ ጎኔን ከፍሎ ከአይኔም እንደዚሁ ሙሉ ግራ ጎኔ መታመም ጀመረ። እብጠቱም እየበረታ ሄደ። ስውራ ማርያም መጥቼ አልቅሼ ለምንኳ ተባክሽ፣ ስውራ ማርያም እኔም እንደ ሰዎቹ አውደ ምረት ቆሜ ለመስክር ብዬ ተማጽኝ። የጸበሏን እምነቷን ተጠቀምኩኝ። መንቀሳቀስ ማይችለው እግሬ አሁን መንቀሳቀስ ችሏል። አርጋቸው አመስግኖላቸው። ለስድስት ዓመት ሙሉ በእርኩስ መንፈስ ተሰቃይ ነበረ። ድንግል ማርያም እንድትምረኝ ከአጋንንት እስራት እንድትፈታኝ ለመንኳት፣ ፈታኛለች። ከፍ ከፍ አርጋቸው አመስግኑ ይበላለች። አመስግኑላት ወንድማችን የሚለው አፍንጨን በጣም ያፍነኝ ነበረ ለብዙ ጊዜ። እንግዲህት እንደምታዩት ወጣት ነው። እመቤቴን መጥቼ ለመንኳት፣ ያን የሚያመኝ ሁሉ አድናኛለች። ለልልብላቸው አመስግኑላት ልጇ አንደበቱ መናገር አይችልም ነበረ። እባክሽ ስውሯ ማርያም እንደ ሌሎች አንደበቱን ፈተሽ በአውደ ምረት እንድናቆም እርጂን አልኳት። እኔም የስኳር ታማሚ ነኝ። እንዲሁም የውጭ ፕሮሴስ ነበረ፣ አሳኪል ብዬ ተማጸንኳትኝ። አሁን እማዬ አባዬ የማይለው ልጅ ምልክት አይቶ አባዬ ማለት ጀምሯል። ሙሉ ለሙሉ ሲናገር ራሱ መጥቶ ይመሰክራል። ከፍ አድርጋቸው አመስግኑ ብላለች። አመስግኑላት። ጓደኜ ልጅ በማጣት ለብዙ ጊዜ ቆይቷል። ከዚያም በኋላ እዚህ ቦታ መጥቼ ለጓደኜ ልጅ ስጭልይ ብዬ ለድንግል ማርያም ነግሪያት እኮ መጨረሻ ላይ ጓደኜ ልጅ በረከት ሰጠችው ድንግል ማርያም ልል ብላቸው አመስግኑለት። ጥሩ ትዳር ነበረኝ፣ ያማረ ትዳር። የሶስት ልጆች እናት ነኝ። ያማረ ስራ ነበረኝ። ምን እንደሆነ ሳላውቅ ትዳሬ ተበጠበጠ። ስራዬም ላይ እሰራለው በቅጣት በክስ ደሞዜን ጨርሳለሁ። ምን እንደሆንኩኝ አላውቅም። ሰዎች ተነሱብኝ። በትዳሬም ሁሉ ተመሰቃቅሎ ለመፋታት እኔና ባለቤት የፍርድ ቤት ሄድን። በዚህ በስቃይ ውስጥ እያለው በጭንቁስ እያለው የጭንቃ አማላጅቱ ስውራ ማርያም ዝናዋን ሰምቼ መጣሁኝ ሥራዬ ጥሩ ሕይወት ነበር ምኖረው። ሕይወቴም ዝቅ ብሏል። ሰው አድጋ ለእኔ ዝቅላለሁ። እናቴ ስውሯ ማርያም፣ ትዳሬ ልጆችን በትኝ፣ አልሰደድም፣ ልጆቼ እንድበትን አታድርጊ አልኳትኝ። ድንግል ማርያም ሊፈርስ ትዳሬ ሊፈርስ ፍርድ ቤት ድረስ ሄደን ነበረ። መጥቼ እስከ ለመንኳት ከተማፀንኳት በኋላ ትዳሬን ሰበሰበችልኝ ከፍ አድርጋችሁ አመስግኑ፣ ይብላለች አመስግኑላት። እንዲሁ ደግሞ የሚገርማችሁ ተቀጥሬ ነበር ምሰራው። በአጭር ጊዜ ውስጥ ትምህርት ቤት ከፍቼ ይኸው ባለ ድርጅት ሆኜን የመጣሁ ትብላለች፣ አመስግኑላት። ክብር ለድንግል ማርያም ይሆን። ለመቤቴ ነግራት ነበረ የነገርኩትን ሁሉ ሰምታኝ። ዛሬ የተሳልኩት ትልቅ ጠቦት አውራ ነበረ፣ ይሄው በአውደ ምረቷ ትልቅ አውራ ይዘው መጥተዋል። እልል ብላቸው አመስግኑላቸው። እግዚአብሔር ከሁላችን ይታዩ። እኚህ እናታችን ራሴን ያመኛል፣ ራሴ ይጮኋል፣ እንደ ጉንዳን ይበላኛል። አክም ቤት ሲሄድ ምንም የለቦትም ይሉኛል። ነገር ግን እኔ እጨነቃለሁ። እናቴ ስውሯ ማርያም ዝናዋን ሰምቼም ከመጣው በኋላ ግን ምልክት አይቻለሁ ራሴ ያ የሚጮኸውን የሚበላይ ነገር ቀንሶልኛል። ጨርሳ እንደምትምረኝ ምን አለው ጨርሳ ተማሮት በሉኝ ብለው ከፍ አድርጋቸው አመስግኑኝ ብለዋል። እንዲሁም ለከፍተኛው ማዕረግ አብቅታኛለች ቆብ ደፍቻለሁ። እንዲሁም ደግሞ በእትብቴ በተቀበረበት በተወለድኩበት ሀገር ክርስቲያኖች፣ ኦርቶዶክሶች እየታረዱብኝ ነው እናቴ ስውሯ ማርያም ይህንን የእነርሱን ጩኸት ሰምታ ሀገራችንን ሰላም አድርጋ እንድትምርልን ከዚህ ከግድያው እንዲቆምልን ብለው አልቅሰው ተደፍተው እየተማጸኑ ነው። አመስግኑላቸው፣ ከፍ አረጋቸው፣ አመስግኑለት። ይሄ የምትመለከቱት ወንድማችን በመተት በመንፈስ ሰቃይ ነበረ። ወደ ቤቷ ጠርታኝ ድንግል ማርያም በቲክቶክ እያየው በሶሻል ሚዲያ አመጥቼ ተማፀንኳት። ዛሬ ክብር ለድንግል ማርያም ከዚያ ሁሉ ህመም ተፈውሻለሁ። እልል ብላችሁ የአምላክንና ድንግል ማርያምን አመስግኑለት ብሏል። አመስግኑለት። እኚህ እናታችን ከአዲስ አበባ ወጥቼ አላውቅም እዛው ነበር። ገዳ የሚባል ሄጄ አላውቅም ነበር። ድንገት እህቴ ታማ ጉሮሮዋን ሰርጀሪ ተሰራች። ሰርጀሪ ከተሰራች በኋላ እንደነበረ ሆኖ መመለስ አልቻለም። በዚያ ድም ድምፅ ማውጣት ጀንበረ የሚከር ነገር አለ። በዚህ እያለች ወደ ሕክምና ተመልሸሽ እንዳትሄጂ ጉሮሮሽ ይበላሻል፣ ስውሯ ማርያም መተሽ ጸበሏን ሄደሽ ጸበሏን ተጠመቂ ያልኳት መታ ጸበሏን እምነቷን ተጠቅማ ያ የሚያማት ጉሮሯ ሙሉ ለሙሉ ጤነኛ ሆናል። እኔንም ወገቤን ያመኝ ነበረ፣ ወገቤ ተሽሎኛል። ከፍ አድርጋችሁ አመስግኑ ይብላለች። አመስግኑላት። ወንድማችን እግሬንና በጨጓራ ህመም ሰቃይ ነበረ። ስለዚህ እምነቱን ጸበሉን እየተጸበልኩ ድንግል ማርያምን ለመንኳት። ዛሬ የተጨጓራ ህመምና ከህገር ህመም ተፈውሻለሁ እልል ብላችሁ እግዚአብሔርን አመስግኑልኝ ብሏል። አመስግኑለት። በጠና እታመማለሁ ግፊት አለብኝ ኩላሊት አለብኝ ጨጓራ አለብኝ እንደዚሁም አይኔ እንባዬ እንደውሃ ነበር የሚፈሰው። ደጇን ረግጬ ተማፀኝ እምነቷን ጸበሏን ከተጠቀምኩ በኋላ ሙሉ ለሙሉ ጤነኛ ሆኛለሁ። ከፍ አረጋቸው አመስግኑ ይብላል። አመስግኑላቸው። እኚህ እናታችን ለ25 ዓመት ሙሉ በኩላሊት ሕመም እሰቃይ ነበር። በውስጤ ብዙ ደው ያለ የሚያሰቃየኝ ድንገት፣ ስውሯ ማርያም ዝናዋን ሰምቼ ደጇን ረቅጬ ጸበሏን ከጠጣ ወሃላ ያ 25 ዓመት ሙሉ ያሰቃየኝ ሕመም ከእኔ ላይ ተነቅሎ ጠፍቷል። ከፍ አረጋቸው አመስግኑ ብለው ስለታቸውን አስገብተዋል። አመስግኑላቸው። ይችን የምትመለከተዋት ህፃን በተቅማጥ መልክ ደም ነው የሚያስቀምጣት። ከዚያ ሐኪም ቤት ወስዳት ከፍተኛ ወደ አዲስ አበባ ወደ ጥቁር አንበሳ ተላከች። ላሽላት አልቻለም ሐኪሙ። ከዚያም በኋላ በመንገድ ላይ አንድ ሰው የስውሯ ማርያምን እምነት ሰጠኝ። ለልጅቷ ጠጠዋት ጸበሉንም ሰጠዋት። ዛሬ ያ ደም የሚያስቀምጣት ክብል ለድንግል ማርያም ትናለኛለች ልል ብላችሁ አመስግኑልኝ። ይቺ ህጣችን ጆሮዬ እጅግ በጣም ያመኝ ነበረ፣ ሰዎች የሚናገሩት የሰዎች ንግግር አይሰማኝም ነበረ። እዚህ መጥቼ ጸበሏን እምነቷን ከተጠቀምኩኝ በኋላ ጆሮዬ መስማት ጀመረ። አር አመስግኑልኝ ብላለች። ከፍ አረጋቸው አመስግኑ በኩላሊት ህመም እሰቃይ ነበረ። ጥቁር አንበሳ አዲስ አበባ ኩላሊቱ ላይ ኦፕሬሽን እንዲደረግ ተደረገ። ከዚያም በኋላ መድኃኒቱ ታዘዘለት ታዘለት። እየተጠቀመ ካለ እመቤታችን ብዙ ሰው ትፈውስ በቲክቶክ አየን። መድኃኒቱን መጨረሻ ላይ እየወሰደ ካለ መድኃኒቱ ማልሰራለ። ከዚያም በኋላ አማራጫችን ወደዚህ ቦታ ይዘነው መጣን። ዛሬ ድንግል ማርያም ላይ ሲደርስ መራመድ አይችልም ነበረ። ተራመደ። መብላት መጠጣት አይችልም ነበረ። መብላት መጠጣት ጀመረ። ክብር ለድንግል ማርያም አስራ ሦስት ቀኑ ነው። ከኩላጅት በሽታ ተፈውሶልኛል እልል ብላችሁ አመስግኑልኝ ብሏል። ይቺ እህታችን እናቴ ለሃያ አምስት ዓመት ሙሉ በህመም ትሰቃይብኝ ነበረ በዚያ ችግር ውስጥ እያለው እናቴ ስውራ ማርያም ዝናዋን ሰምቼ መጥቼ የተማጸን እንኳን ለሃያ አምስት ዓመት የእናቴን ስቃይ አቆመችልኝ። ክፍ አረጋችሁ አመስግኑ ይብላለች አመስግኑ በጠና ታምሜ ነበረ ወደ አኪም ቤት ሲሄድ መራመድ አልችልም ነበረ። ዲስክ ነው ብለውኝ ስታይ ኦፕሬሽን መደረግ አለበት ተባልኩ። ኦፕሬሽን ተደረግኩ ምንም ልድን አልቻልኩም። ከዚያም በኋላ ሁለት ጊዜ ኦፕራሲን ሆንኩ። እዚያ ወስፒታል ሆኜ አልሻል ሲለኝ በሁለተኛው ለመቤቴ በቲክቶክ ብዙ ሰው ሲድን እያየው እኔም እዚያ ሆኜ ለድንግል ማርያም ለስውሯ ማርያም ነገርኳት። መጨረሻ ላይ ከዛ ሐኪም ቤት በመኪና